ዛሬ በዓለም ሸማች ዝግጅታችን በኦሮሚያ ክልል ጭሮ ከተማ ማረሚያ ቤት እንገኛለን። ማረሚያ ቤቶች በተለያዩ የልማት ዘርፎች ላይ ይሳተፋሉ። በተለይ ደግሞ በአትክልትና ፍራፍሬ ዘርፎች ላይ በመሳተፍ ለግቢው ማህበረሰብና ለአካባቢው ህብረተሰብ በማቅረብ ላይ ይገኛሉ። እዚህ የሚመረተው ምንድን ነው? ለማንስ ያቀርባሉ? ምን አይነት ምርት ያቀርባሉ? የሚለውን አብረን ቅኝት እናደርጋለን። አብራችሁን ቆዩ። በየጊዜው የሚለዋወጠውን የገበያ ሁኔታ ለማረጋጋት ከዛም አለፍ ሲል የተመጣጠነ የምግብ አቅርቦት በአካባቢያችን ለማግኘት ባለን ውስን ቦታ ላይ የግብርና ውጤቶችን ማምረት እየተለመደ የመጣ ተግባር ነው። የጭሮ ከተማ ማረሚያ ቤትም በቅጥር ግቢ ውስጥ የሚገኝ ባዶ ቦታን በማልማት እንዲህ በሚታይ መልኩ የጓሮ አትክልቶችንና ፍራፍሬ በማምረት ላይ ይገኛል። ማረሚያ ቤቱ አባሎችም ታራሚዎችም በአለን ትንሽ መሬት ላይ የልማት ስራ እየሰሩ ነው ይህን የልማት ስራ የተሰራው ቀይ ስር አለ፣ ካሮት አለ፣ ፓፓያ አለ፣ የተለያዩ ነገሮች አሉ። እነኚህን ነገሮች ሲደርሱ እዚህ ውስጥ ሸጠን ለአባሎቻችን በተመጣጣኝ ዋጋ እንዲያገኙ፣ ታራሚዎቹም በተመጣጣኝ ዋጋ እንዲያገኙ እናደርጋለን። በተጨማሪም የአካባቢ ህዝብም እንደዚሁ በተመጣጣኝ ዋጋ እንዲያገኙ ስራ እየሰራን ነው። ለይንሁን አቁመ ቤት ከሙ ለገበልፊ መጋላ ይህ አካባቢ እንደሚታወቀው የከተማ ቆሻሻ የሚጣልበት የመጸዳጃ ቤት ፍሳሾች የሚያልፉበት ሽታው የሚረብሽ ቦታ ነበር። ያደረግነው ነገር ቢኖር የህግ ታራሚዎች ጊዜያቸውን ይህን አካባቢ በማልማት እንዲያሳልፉ ነው። በየሶስት ወሩ እየወጡ አካባቢያቸውን እንዲያጸዱ ተደረገ። እነሱም ሥራ እየሠሩ ልምድ እንዲያገኙ ታሳቢ ያደረገ ነው። ይህንም ቦታ ከማልማት በተጨማሪ የከብት እርባታ አለን። እዚያ ላይ ልምድ እንዲወስዱ እናደርጋለን። እንዴት መሥራት እንዳለባቸውም ይማራሉ።

ሰጠመር ቫለንትን የሚሸጠው የገዛን እኛም ተጠቃሚ ነው። ህብረተሰቡን ከኛ አካባቢ ያለው እዚህ ጎረቤት ያለው ይጠቀማል ማለት ነው። እዚህ ማረሚያ ቤት ውስጥ ባለው ነገር ውስጥ ከዚህ በፊት የነበረው ነገር ንጽህና ምናምን ያልነበረው ነበረ። በአሁን ሰዓት ግን ወደ ልማት በመግባት የተለያዩ አትክልትና ፍራፍሬዎችን እሸቶችን ከዚህ ነው የምንመገባው የምንገዛውም ማለት ነው። ከእኛም አልፎ ተርፎ ለህብረተሰቡ በተመጣጣኝ ዋጋ እያቀረበ ነው የሚገኘው በአሁኑ ሰዓት እና ጥሩ የሆነ እንትን አስተዋጽኦ እያደረገልን ነው ለህብረተሰቡ ካለው ከኑሮ ውድነት አንጻር። የተለያዩ እንደነ ፓፓያ አለ፣ የተለያዩ ሙዝ አለ፣ በቆሎ አለ፣ ቀይ ስር አለ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ እነዚህን ድንች፣ ቦሎቄ የመሳሰሉትን ነገር በጣም እጅግ ከገበያው ላይ ባለው ዋጋ በጣም በአነስተኛ ዋጋ እያቀረበልን ስለሆነ እጅግ ማረሚያ ቤቱን አስተዳድሩን በጣም ከዚህ በፊት አይተናናቅም እንዳይን ነገር ልናመሰግነው እንፈልጋለን። ማረሚያ ቤቱ ቀይ ሽንኩርት፣ ድንች፣ ቀይ ስር፣ ስኳር ድንች፣ ፓፓያ እና ሌሎች አትክልቶችን በማምረት ለሕግ ታራሚዎችና እና ለሰራተኞች በተመጣጣኝ ዋጋ እያቀረበ ይገኛል። ከዚህ ቀደም የቆሻሻ መጣያ የነበረን ቦታ በማልማትም ወደ ምርታማነት ለመቀየር የሕግ ታራሚዎችን አሳትፏል። ይህ አካባቢ እንዳለ ቆሻሻ ነበረ እኔ እዚህ ግቢ ሲገባ አሁን በልማት እንደዚህ ለምቶ ሽንኩርትም በሽግኝ ውሃ አፍስሰን ውሃ እያጠጣን ውሃ እያጠጣን ለተኸላ ድርሰን ተክለን ለገበያ እናቀርባለን እና ይሄ አካባቢ ድሮ ቆሻሻ ብቻ ነበረ አሁን ግቢው ራሱ በጣም በጣም ደስ የሚል ነገር ነው፣ እንትናሉ የሚያሳየው እና ልማትም፣ ሽንኩርትም፣ ቀይስርም፣ ካሮትም ሁሉም እያለማን ነው። እኔ አሁን በሙያዬ እየጠሩ ከግቢ ውስጥ እኔን እንጂ አስተባበርኩ እንዳውም ይሄን ነገር መስራት ያዝ ነው እና እኛ አካባቢ ሽንኩርት ስለምተከል እና ልማቱ በጣም ቆንጆ ነው። እኔ ከዚህ ከምናገኘው ነገር ሽንኩርቱንም፣ ቀይስሩንም፣ ፓፓያዎቹን ሁሉ ተጠቃሚ ነን እኛ። ከኛ አልፎ ተርፎ ለህብረተሰቡ ለአካባቢው ህዝብ 30 እና 40 ብር በላይ ዋጋ የለንም። ውጪ ብትጠይቂ ዋጋ ከዛ በላይ ነው፣ አንዱ ኪሎ ማለት ነው። እኛ በዛ እያቀረብን ነው። በደረሰ ሰዓት ህብረተሰብ መጥቶ ይጠቀማል። ከዚያ አካባቢ ዛሬ አሁን ቀይ ስር ልገዛ ነው የመጣሁት። በችርቻሮ ብቻ ሳይሆን በጅልማም ይሸጣል። ለአሁን ለሚያከፋፍሉት አላል እነሱም ይገዛሉ በየጊዜው። ከብትም ምናምን አለ፣ ዛም ይደልብ ጥሩ የሆነ እንትን ያለ ኢንቫይሮመንቱ ደስ ይልሻል። እንደ ማረሚያ ቤት ሳይሆን ደስ የሚልሽ የማህበረሰብ ለህብረተሰቡ ጥሩ አገልግሎት ነው የሚሰጠው። ምቲ እዚህ ያሉ 1500 የሚያሉ የሕግ ታራሚዎች ከዚህ ተጠቃሚ ናቸው። ሽንኩርት፣ ቀይ ስር የመሳሰሉ አትክልቶች አሉ። የሚሸጠው ለነሱ ነው። እራሳቸው የለፉበት ምርት ስለሆነ ዋጋው ከተማ ካለው በጣም ተመጣጣኝ እንዲሆን አድርገናል። እንዲህ በመደረጉ የሕግ ታራሚዎች ተጠቃሚዎች ናቸው። እዚሁ በማኅበር ተደራጅተው ምርቱን ለተቀሩት ታራሚዎች አቀርባሉ። ምግብም ሠርተው የሚሸጡ አሉ።

ዋጋም ይቀንሳል። ለስራዬም ቅርብ ነው። ቀጥታ ከዚሁ ገዝቼ ወደ ቤት የሚገባ እና ሰአትም ለስራይ ምንም ተጽዕኖ ያደርግብኝ ማለት ነው። ይሄ ለዚህ ለዚህ ይጠቅመኛል። አንደኛ በቅርብ እናገኛለን፣ ሁለተኛ ሎ ነው ኮስት ኮስት በጣም ሎ ነው። በዛ ነው የምንጠቀመው። ሁለተኛ ደግሞ ሰው ልካዮች ምናምን አለ የምታስመጩ። እዚህ ግን በራሳችን ነው ይገባል። ግቢ ከግቢ አውጥተን ከግቢ ገዝተን ለምሳሌ ኪሎ መቶ ብር ከገዛ እዚህ ሀምሳ ብር እንገዛለን። ለምን ለታራሚ ብሎ ስለተሰራ። ኮማንዶሮቹም እና ሁሉም አሉ አለ ታራሚ ታራሚ እንዲጎዳ አንፈልግም እና በዝቅተኛ ዋጋ እንዲግዙ አድርጉ ተብሎ ነው። በቃ እንደዛ ነው የሚሸጠው። ዝግብ ውስጥ ቀይ ሽንኩርት አሁን ኪሎ እኛ ጋ እዚህ ገበያ ላይ ብትወጪ 89 ብር ነው። እኛ ጋ ከ50 ብር ጀምሮ ነው የሚሸጠው እንደ ትልቀቱ እንደ ትንሽነቱ ማለት ነው። ነጭ ሽንኩርት እንደዛ እና በጣም ከገበያ ዋጋ ቢያንስ 30 ፐርሰንት እንትን የሚለው ማለት ነው እና በጣም ጥሩ የሆነ ነገር ነው ያለው። ከውጭ ይመጣልን በጣም እዚህ እንደዚህ ልካጅ ነው ውጪ በጣም ውድ ነው የሚመጣልን። እዛ ሲሸጥ ርቻ ነው የሚያመጣልን ሰው ከላዩ ላይ ይፈልጋል እሱም ያተርፉብናል። እዚህ ደግሞ አምቶ የሚሸጡት ያተርፉብናል። ያ ስለሆነ እዚህ ደግሞ እንዲህ ሲቀርብላቸው ምንም ትርፍ የለው ምን የለው በቃ ለመስሪያ ቤቱ የሚገባበት ዋጋ ብቻ ነው። መቶ ብር በቆሎ አስር አስር ብር፣ ሽንኩርት ሀምሳ ብር ሰላሳ ብር እንደዚህ የሚሸጠው ፓፓዬ ሀምሳ ብር ሰላሳ ብር አርባ ብር ባለ ሀምሳ ብር ማለት ዋንቶ መጋለራ የሕግ ታራሚዎቹ ያመረቱትን መልሰን ለእነሱ በቀነሰ ዋጋ ለሽያጭ እናቀርባለን። ተደራጅተው ምግብ የሚሰሩ አሉ። ከዚህ በመግዛታቸው እነሱ ተጠቃሚዎች ናቸው። ቅድሚያ ለሕግ ታራሚዎችና እዚህ ላለው አባል እንሸጣለን። ከዚህ ሲተርፍ ለውጭ ማህበረሰብ እናቀርባለን። የዋጋ ግሽፈትን ገበያ ለማረጋጋትም ውስጥ ያለን ሚና ትልቁ ነው። በየደረጃው የወረዳው የዞን ማረሚያ ቤቶች ሁሉ እየሰሩበት ነው። እኛም እየሰራንበት ነው። አሁን እዚህ ውስጥ በደረሱ ምርቶች አባሎችም ታራሚዎችም ተረጋግቶ ከዚህ ነው የሚወስዱት። ገበያ መሄድ የለም። በተረጋጋ ዋጋ ነው የምንሸጠው። ያመረተነው ነገር ስለሆነ ስለ አልገዛ ነው ሰው። ለወቅቱ ትልቅ ስራ እየሰራን ነው ብዬ ነው የምገምት ማረሚያ ቤት ውስጥ ልክ ውጪ እንደሚደረግ ሁሉ የተለያዩ ግብይቶች አሉ፣ ፍላጎቶች አሉ። ማረሚያ ቤት ውስጥ እዚህ ማረሚያ ቤት ጭሮ ማረሚያ ቤት የሚመረቱ ምርቶች ለሕግ ታራሚዎች እና እዚህ ላሉት አባላቶች ይቀርባሉ ማለት ነው። እነዚህ ምርቶች መልሰው እዚህ 1500 የሚበልጡ የሕግ ታራሚዎች ይህንን ይገዛሉ ማለት ነው። የሚገዙትም ደግሞ ከገበያ ውጭ ካለው ገበያ በቀነሰ ዋጋ ነው የሚገዙት። ጥቅሙ ምንድን ነው? ከውጭ ከሚመጣው ምርት በተሻለ ዋጋ ባሉበት አካባቢ የሚያገኙ ነው የሚሆነው። ይህንን ተጠቃሚነታቸውን ቃኝተናል። አብራችሁን ስለቆያችሁ እናመሰግናለን። ሰላሙ ነው።